ተንክስ ሶማች እንግዲህ፣ ዛሬ ፊልቴክ ኢንቨስትመንት ለናሆም ፎንቴ አምስት መቶ ሺህ ብር ሊሰጠው ተዘጋጅተዋል። ቼኩንም አሁን ሰጠዋለን ታያላችሁ። በነገራችን ላይ እኔ ምናልባት ትናንትና እ የእሱን ስም ሳስተላልፍ ናሆም ፎንቴ የሚል ተጽፎበት ነው። ለቅሶ የዘረሁትም በደስታ ነው እያጨርኩት ያለሁት እና ህይወቴ ውስጥ ብዙ ነገር አሳልፌ እንደኔ ግን ማነው? የሰው ደስታ የሚያስደስተው ሀቂቀዛን በጣም ደስ ብሎኛል። እንኳን ደስ አለህ ወንድማችን። ሰላሙ አለይኩም ወረህመቱላሂ ወበረካቱህ። ውድና የተከበራችሁ ውድ ተመልካቾች እንዴት ናችሁ? እንደምንቆያችሁ። ከኔ ጋ ሁል ሰላም ነው፣ አልሐምዱሊላ። ዛሬ ሁለት ደስ የሚሉ አስደሳች ነገሮችን ነው እ የመጣሁት ምክንያቱም የሰው ደስታ በጣም ስለሚያስደስተኝ በጣም ደስ ብሎኝ ሁለቱንም ላጋራችሁ። አንደኛው እንደሰማችሁት መግቢያ ላይ ናሆም ነው። ናሆምን እንግዲህ ታቁታላችሁ። ሰሞኑን የተጀመረው የአንድ ሚሊዮን ቻሌንጅ አምስት መቶ ሺህ ብር እሰጥ ካለው ብሎ ቃል ገብቶ ነበር መንሱር ጀማል ቃሉን አክብሮ በዛሬው ዕለት አምስት መቶ አምስት መቶ ሺህ ገንዘብ ቼክ ሰጥቶታል። ሁለተኛው ደግሞ እህታችንን ረዋን የማያውቃት ሰው አለ ብዬ አላስብም። ምክንያቱም ከዚህ ቀደም በገዛ በሀገሯ ልጆች በአበሾች ብዙ ስቃይ፣ ብዙ መቀራ ደርሶባት ብዙ ሲያሰቃዩዋት ነበረ እና አሁን ላይ ደግሞ አልሐምዱላ በሰፊው ከዛ ከነበረችበት ህይወት ወታ ነበረ። ሁላችንም ድምጽ ሆነን በዛ ሰዓት ላይ እንግዲህ ያደረጓትን ነገር በእርግጥ እዚህ ጋር መዘርዘሩ ያው ስላለፈ ተገቢ አይደለም። ግን ብዙዎቹ ጉንብ ቅስቅስ ሊያደረጓት በስራ ጠንክራ እንዳትሰራ ተሸማቃ እንድትኖር ነበር ያደረጓት። በዛሬ ዕለት ደግሞ የሚገርማችሁ ይህ በምስሉ ላይ የምትመለከቱትን ይህንን ሱቅ ከፍታ በዛሬ ዕለት አስመርቃለች። በእርግጥ ከዚህ ቀደምም ሱቅ ተሰራ ነበረ፣ ግን እንደዚህ አልነበረም። ይህንን ደግሞ እንደምትመለከቱት በሰፊው አስፍታው በዚህ መልኩ ከፍታ እየሰራች ነው። ከነበረችበትን ቦታ ቀይራለች። በዛ ጊዜ የምታስታውሱ ከሆነ እንኳን እንደ እዚህ እሷ ቀና ብላ ለመስራት እንደዚህ ደፍራ ለመውጣት ይቅርና አንገቷን ደፍታ ቀርቅራ እንድትደበቅ ነበር ያደረጓት። ነገር ግን አላህ አላለውም ያንን ነገር፣ ቀና ያለችና የተሻለ ቦታ ደረሰችና በዛሬ ዕለት ደግሞ ይሄን የሚያክል አስው ከፍታ አስመርቃለች እንኳን ደስ ያለች ለማለት ነው። ቤተሰቦቼ እንግዲህ ናሆም ወደ ናሆሞም ስመለስ ደግሞ ናሆምን ታውቃላችሁ። አንዳንድ ጊዜ ኢትዮጵያኖቸኛ የሆነ ነገር ይደረግልናል። ይህንን ነገር አድርጉልን ስንር እንደው ብዙዎች አይተባበሩም እና ይህንን ደግሞ ስለዚህ ልጅ ደግሞ ያው አንድ ሚሊየን ፎሎ አስገቡኝ ና አምስት መቶ ሺህ ይሰጣል ሲባል በእውነት በጣም ነው ደስ ያለኝ። ብዙ ሰው ነው የተንቀሳቀሰው ይህንን ነገር ሲያደርግ። እኔ ራሱ ሆን ብዬ ሂጄ ቤቱን ሰርቻል አርጌ፣ አየሁት ማለት ነው። ምን አይነት ስራ ነው የሚሰራው ይሄ ልጅ፣ ፖለቲካ ነው በእምነት ነው ምናምን የሚለውን ነገር ገብቼ አየሁ። ግን ፖለቲካ ነክም ሆነ እምነት ነክም ነገሮችን አይሰራም። እና ደግሞ ይሄ ልጅ ደግሞ ማደግ አለበት ብዬ አደረኩት ማለት ነው ፎሎ። እናንተስ እንደዚህ አይነት እድሎች ሲመጡ፣ ያው እውነት ማንም ሰው ይለፍለት ብላችሁ ከዛ ሰው ጋር ጎነት ሆናላችሁ። እነዚህ በእምነት የሚገቡ እምነት ከእምነት የሚያባሉ ወይም ደግሞ ብሄር ከብሄር የሚያባሉ ሰዎችን እንደዚህ ባናበረታታ እኔም ናቸውም ግን በፖለቲካም ሆነ በእምነትም እንዲሁም ደግሞ እንደዚህ ብሄር ከብሄር የማያበላ ሰው ከሆነ የእውነት ማደግ አለበት። የትኛውም ሰው በቃ ኢትዮጵያነታችን መደጋገፋችን ማደግ አለብን። እንደዚህ ከተደጋገፍን ሁሉም ሰው ማደግ ይችላል። ሁሉም ሰው ማድረግ ይችላል። ገባችሁ? ይሄ እድል እንኳን ባይገኝ፣ እንደዚህ አይነት ገንዘብ የሚሰጣችሁ ሰው እንኳን ባይገኝ፣ በዩቱብ ደረጃ የሚሰሩ ሰዎች ማበረታታት ካምፓኒ ነው የሚከፍለው። ሁላችሁም ስሩ። ሀቂቅተን ብዙ ገንዘብ ነው የሚከፍለው። መለወጥ የምትችሉበትን ገንዘብ ይከፍላል። እኔን እህታችሁ እመኑን ይነግራችኋለሁ። እና እርሰ በርሳችን እንደዚህ ሰብስክራይብ ፎሎ እያደረግን ብንደራረግ፣ ቪዲዮችንን ብንታያይ፣ ሼር ብንደራረግ፣ ካምፓኒ ለሚከፍለው ገንዘብ እኛ ፎሎ ለምን አናደርግም? እኛ ለምን ሰብስክራይብ አናደርግም? እኛ ለምን ላይክ አናደርግም? ሀቂቃ ነው የምላችሁ። እኔ ሁላችሁም እንድትሰሩ እንደዚህ የምንተባበር ከሆነ ነው ያ ጀማአ ፎሎ የሚያደርጋችሁ ሰብስክራይብ የሚያደርጋችሁ ላይክ የሚያደርጋችሁ ቪዲዮችን የሚያይላችሁ ካለ ካምፓኒው ዘጭ የምትለወጡበት ያለበት ነው የሚከፍላችሁ። ስለዚህ እኛም እርስ በራሳችን የሚከፍሉ አዳዲስ የሚከፍቱትን ቻናል ዩቱባቸውን እንትን እናድርግላቸው፣ ሰብስክራይብ እናደርጋቸው። እነሱም ይደጉ፣ ካምፓኒ ይክፈላቸው፣ ይለወጡ። ሀቂቃ አሁን ኢትዮጵያ ላይ ገብተን ሰርተን እንለወጣለን የሚለው ነገር ዘበት ነው ማለት በቃ ከብዙ ችግር አንጻር ይከብዳል። ግን ደግሞ ይሄ የሶሻል ሚዲያ በዚህ እንደዚህ ጥሩ ነገር እየሰራንበት እርስ በራሳችን ሰብስክራይብ እየተዳረገን ካምፓኒው ይክፈለን። ስለዚህ እንጠቀምበት። እናንተም ጭምር ሁላችንም በዚህ ነገር ላይ እንጠቀም፣ እንደ ቻሌንጅ እንጠቀምበት። ሀቂቃ ነው ምላችሁ፣ በደንብ ነው የሚከፍለው። ከፈለጋችሁ አሳያችኋለሁ ማለት ነው፣ ምን ያህል እንደሚከፍል ፕሮሰሱን በሙሉ አሳያችኋለሁ። እና ካምፓኒ ለሚከፍለውም ደግሞ እንተጋገዝ እናንተም ያልከፈላችሁ ያልከፈታችሁ ዩቱብ የማትሰሩ ሰዎች ደግሞ ከፍታችሁ ተጠቀሙበት የመሬን ነው የምላችሁ ስለዚህ እሱ ይከፍላል እኔ ያልከፍላችሁም በእኔ ገንዘብ ምንም የሚቀንስብኝ ነገር የለም ሰብስክራይብ እንደራረግ ተደራረጉ እና ገንዘባችሁን ተቀበሉ ሰርታችሁ ለማለት ነው ውዶችዬ የሰው ደስታ የሚያስደስታችሁ ደግሞ የበለጠ ሰዎች ዩቱብ የከፈቱትንም ሰብስክራይብ አድርጓቸው እና እርስ በራሳችን እንደግ ለማለት ነው ጀማል ደግሞ ታቀላችሁ ያው ቃሉን አክብሮ ለናሆም ፎንቴ ገንዘቡን አበርክቷል። በጣም ደስ የሚል ነው። እህታችንም ደግሞ እንኳን ደስ አለሽ። በጣም ደስ ብሎኛል። ከዛ ሁሉ ስቃይ መከራ አሳልፋ ያንን ሁሉ ለዚህ ደረጃ መድረሷ ሀቂቃ በጣም ጠንካራ ሴት ናት። ጎበዝ ሴት ናት። በተለይ ደግሞ እርጋታዋ በቃ ሁሉ ነገሯ ደስ የሚል ልጅ ናት እና አንድ ሰው ሊጥላችሁ ሲያስብ እናንተን ለማድከም ጥሩ ደረጃ እንዳደርሱ የሚያደርጋችሁ ያላችሁን ሰው በዚህ ነው፣ እንደዚህ ነው መበቀል። ከዛ ሰው ጋር ሳጠገባ ውስጥ ገብታችሁ ለዛ ሰው መልስ መመላለስ ሳይሆን እናንተ የተሻለ ደረጃ ደርሳችሁ ማሳየት ነው። ቀና ብላችሁ፣ ያ ሰው ጎንበስ ሊያደርጋችሁ ሲሞክር እናንተ ደግሞ ቀና ብላችሁ ለዛ ሰው ማሳየት፣ በቃ መልስ ማለት ትልቁ መልስ ይህ መልስ ነው እና በጣም ተመችቶኛል። ያደረገችው ነገር በጣም ደስ ብሎኛል። እንኳን ደስ አለሽ፣ እንኳን ደስ አላችሁ ለማለት ነው እህቶቼ። ደግሞ ሌሎቻችሁ እንደዚህ የሚያደርጋችሁ ሰው በዙሪያችሁ መቼም አይጠፋም ጠላት ከሩቅ አይመጣም። በዙሪያችሁን ሊሆን ይችላል በቤተሰብ በጓደኛ በቀ በጎረቤት አይ ቲንክ ሊመጣ ይችላል። እና እናንተም ቢሆን እንደዚህ ለመስበረጥ ጥረት የሚያደርጉ ሰዎችን እናንተ ደግሞ ጠንክራችሁ በመስራት ቀና ማለት አለባችሁ ለማለት ነው ውዶች ዬ ያው የዛሬ ቆይታ ይሄን ይመስል ነበረ። እኔንም ሼር ላይ ካድርጉኝ፣ ሰብስክራይብ አድርጉኝ። እኔም ሊደግበት ቻናሉ ይክፈለኝ፣ ምንድን ነው የዩቱብ ቻናል ካምፓኒው ማለት ነው ይክፈለኝ። አልሐምዱሊላህ፣ አሁንም እየከፈለኝ ነው በደ ና ሁኔታ እየከፈለኝ ነው። ግን ደግሞ በደንብ ሰብስክራይብ ስታደርጉኝ እና ቪዲዮን ስታዩልኝ በደንብ ይከፍለኛል ማለት ነው። እስኪ ዛሬ ልንገራችሁ ብዙ ጊዜ አልነግራችሁም ማለት በቃ ትኩረት አላደርገበትም። ያው አሁን እንደዚህ በሚከፍል በሚከፍል ሰበብ ሁኛ አስታውሽ ሆነው እንጂ ያው በነግራችሁ እናንተን ብትጠቀሙበት ደስ ይለኛል። በእርግጥ ብዙ ሰዎች እናገራሉ እኔም ነግራችኋለው በደንብ ይከፍላል። ተጠቀሙበት፣ እናንተም ስሩ ለማለት ነው ውዶችዬ። እንግዲህ ያው ብዙ አበዛ ሁባችሁ፣ ይህን ይመስላል ቆይታችን። በሌላ ጊዜ ደግሞ በሌላ ቪዲዮ ተመልሰን እስከምንገናኝ በያላችሁበት ሰላም ሆኖልኝ። ወሰላሙ አለይኩም ወራህመቱላህ ወበረካቱ